ጤና ይስጥልኝ የተወዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እናው የዕለቱን አዳዲስና ወቅታዊ መረጃዎች አዘጋጅተናል ወደ እናንተ ማድረስም ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁን ትቆዩ ግብዣችን ነው። በቅድሚያ አርስ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ መቀጠሉ ሲታወቅ፣ በጎጃም ቀጠና ሶስት የብልጽግና አመራሮች ፋኖ መያዛቸው ተሰምተዋል። አገዛዙ ወክሉን በክልሉ የኦሮሞ ብሔረሰብ አስተዳደር ዞን የሉም ሲላቸው የነበሩ ከ730 በላይ የሸኔ ታጣቂዎች እጃቸውን ሰጡ ሲል አስታውቋል። በዝርዝር እናያለን። ፕሬዚዳንት ሙስጦፌ መሐመድ የኦጋዴን ብሔራዊ ነጻነት ግንባር በሰሜን ኃይሎች እየተደገፈ ነው ሲሉ ከሰሱ። እውነት ጫቃ እንገባለን የሚሉ ሌሎች ሀገራትና ሌሎች ቡድኖች በተለይም በሰሜን ኢትዮጵያ ያሉ ኃይሎች እያበረታቱ ነው ብያምናለሁ ሲሉ ሙስጦፌ መሐመድ ተናግረዋል። በተጨማሪ አቶ ሙስጦፌ በሶማሌ ክልል የመገንጠል ስሜት ቀርተዋል ማለት ይቻላል ሲሉ የተናገሩበትን ጉዳይ በዝርዝር ይዘናል። አብራችሁን ስትቆዩ ተሰሙታላችሁ። ጅቡቲ ኢትዮጵያን ዓለም አቀፍ ስምምነቶችን እየጣሰች ነው አለች። የኢትዮ ጅቡቲ ባቡር ትራንስፖርት ኩባንያ ዓለም አቀፍ ስምምነቶችን እንዲያከብር የጅቡቲ መንግሥት በግልጽ ጠይቋል። የብልጽግናው አገዛዝ በራሱ ስር ለማድረግና ሙስናና ሌሎች ጉዳዮች የሚያስፋፋበትን የዓለም አቀፍ ህግን የተከለከለውን መልሶ በአሰራር ውስጥ ለማስገባት እየጣረ ነው። ይህ ሊሆን አይገባም ብላለች ጅቡቲ። በዝርዝር እንመለከታለን። በአክሱም ከተማ ለእስር የተዳረጉ የቲቪስ ቴሌቪዥን የቀረጻ ባለሙያዎች እንዲፈቱ ተጠየቀ። የሚዲያ ባለሙያዎቹ በአክሱም ከተማ አስተዳር ከታሰሩ ሁለት ቀናት ኩናቸዋን የተባለው ይህን በተመለከተም ዝርዝር ይዘናል በሎስ አንጀለስ በተነሳው ተቃውሞ የጸጥታ ኃይሎች አስለቃሽ ጭስ ሲተኩሱ ተሽከርካሪዎች ደግሞ መቃጠላቸው አነጋጋሪ ሆኗል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ የውስትል ያለው እርምጃ ተከትሎ በአሜሪካ ሎስ አንጀለስ ከተማ ሰልፍ በወጡ ተቃዋሚዎች ላይ የጸጥታ ኃይሎች አስለቃሽ ጭስና የፕላስቲክ ጥይቶች ሲተኩሱ ታይተዋል። በርካታ መኪኖችን መቃጠላቸው መነጋገሪያ ሆኗል። በዝርዝር የምንመለከተው ነው። ተመልካቾቻችን፣ ወደ ዝርዝሩ አልፋለሁ። አብራችሁ ይቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ መቀጠሉ ሲታወቅ በጎጃም ቀጠና ሶስት የብልጽግና አመራሮች በፋኖም ያዛቸው ሰምተዋል። አገዛዙ በበኩሉ በክልሉ የኦሮሞ ብሔረሰብ አስተራር ዞን የሉም ሲላቸው የነበሩ ከ730 በላይ የሸኔ ታጣቂዎች እጅ ሰጡ ሲል አስታውቋል። የአገዛዙ ጦር ሰኔ 1 2017 ዓ ም በምዕራብ ጎጃም ዞን በሰከላና ቲሊሊ ወረዳዎች አጓሳይ፣ ዳንጊያ መገንጣይ አካባቢ ሦስት ንጹሃን በጥይት መግደሉን የመረጃ ምንጮች ተናግሯል። በአገዛዙ የተገደሉት የአካባቢ ነዋሪዎች ከየትኛው ተዋጊ ኃይል ጋር ምንም ግንኙነት ያልነበራቸው ሰላማዊ ሰዎች ነበሩ ያሉት የመረጃ ምንጫዎች የአገዛ አገዛዙ ጦር በፋኖ ኃይሎች ጥቃት ሲደርስበት በአጸፋ ንጹሃን እየጎዳ ይገኛል ሲል ተናግሯል። በደቡብ ጎንደር ዞን ወረታ ከተማ በትላንትና ሁለት የአገዛዙ የብልጽግና አመራሮች በተገኙበት የቦምብ ጥቃት መፈጸሙን የፋኖ የመረጃ ምንጮች ጨምሮ አስታውቀዋል። በቦምብ ፍንዳታው የደረሰው ጉዳት ስለመኖሩ ማረጋገጥ ያልተቻለ ሲሆን፣ የፋኖ የመረጃ ምንጮች ግን አገዛዙ በከተማ ዙሪያ ያለው አርሶ አደሮችን ሰብስቦ ፋኖ ላይ የሐሰት ፕሮፓጋንዳ ሊያሰራጭ ሲዘጋጁ የብልጽግና አመራሮች ላይ የቦምብ ጥቃት በመፈጸሙ መርሃ ግብሩ እንዳይከናወን ተደርጓል ብለዋል። ሰኔ 1 2017 ዓም በአገዛዙ የክልሉ ምክትል ሰመስተዳድር አብዲ ሁሴን ጨምሮም ከፍተኛ የብልጽግና አመራሮች በዞን በወረታ ከተማ ተገኝተው እንደነበር ለማረጋገጥ ተችሏል። የፋኖ ኃይሎች በኩላቸው በስብሰባው ሰበብ የአርሶ አደሮችን የግልና የነፍስ ወከፍ ጥቅም የመግፈፍ እቅድ ይዞ የተንቀሳቀሰው የብልጽግና ኃይል በትነናል ብለዋል። በተመሳሳይ በምስራቅ ጎጃም ዞን አዋብል ወረዳም የወጀና የመገ እጅ በተባሉ አካባቢዎች በአገዛዙ ጦርና ፋኖ መካከል በተደረገ ውጊያ በርካታ የአገዛዙ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ሲል የአማራ ፋኖ ብሔራዊ ኃይል ጎጃም ሰባተኛ ክፍለ ጦር አስታውቋል። በዞኑ መርጠ ለማርያም አባይ ሸለቆ ቀጠናም በትላንትና ሁለት ለተከታታይ ሰዓታት ውጊያ መደረጉ ሲታወቅ በሰሜን ጎጃም ዞን ጎንጂ ቆለላ ወረዳ ደግሞ ሶስት የብልጽግና አመራሮች በፋኖ ኃይሎች መያዛቸውን የአካባቢ የመረጃ ምንጮች ተናግረዋል። በፋኖ የተያዙት አመራሮች ማንነት ያልገለጹት የመረጃ ምንጮቹ ሆኖም ሶስቱ የብልጽግና አመራሮች አምራሮች የጎንጅ ቆለላ የወረዳ አመራሮች መሆናቸውን ተናግረዋል። በተመሳሳይ በክልሉ ሰሜን ወሎ ዞን መቄት ወረዳ በተደረገ ውጊያ ሰብአዊና ቁሳዊ ጉዳት ተመዝግቧል ተብሏል። በዞኑ መቄት ወረዳ አቃት የተባለ አካባቢ የፋኖ ኃይሎች ከአገዛዙ መከላከያና አድማ ብትና ፖሊስ ጥምር ኃይል ጋር ውጊያ በማድረግ ከፍተኛ ጉዳት ማረሳቸውን አፋባ ወሎ አሳምነው ኮር አስታውቋል። በሌላ በኩል በክልሉ የኦሮሞ ብሔረሰብ አስተራር ዞን የሉም ሲላቸው የነበሩ ከ730 በላይ የሸኔ ታጣቂዎች እጃቸውን ሰጡ ሲል አገዛዙ አስታውቋል። በብሔረሰብ አስተራር ዞን አያርጡም ፋርሴ ወረዳ የብልጽግና አመራር ኢብራሂም አሌም ከዚህ ቀደም የሸኔ የጥፋት ቡድን ይንቀሳቀስ እንደነበረ፣ አሁንም ከመከላከያ ሰራዊት ጋር በመስራታችን ቀጠናው ነፃ ወጣን ብለዋል። አመራሩ ከዚህ ቀደም በአማራ ክልል ኦሮሞ ብሔረሰብ አስተራር የተለያዩ አካባቢዎች ብልጽግና የሚደግፋቸው ታጣቂዎች ንጹሐንና ንብረት ላይ ጉዳት እያረሱ ነው በሚል በነዋሪዎች ተደጋግሞ ሲነሳ ለነበረው ቅሬታ በዞናችን አንድም የሸኔ ታጣቂ የለም ሲሉ የነበሩት የብልጽግና አመራሮች ዛሬ ደግሞ ከ730 በላይ የሸኔ ታጣቂዎች እጃቸውን ሰጡን ሲሉ አስታውቀዋል። ታጣቂ ቡድኑ ህዝብን በመዝረፍ ና በመበደል ላይ ነበር ሲሉ አክለው ገልጸዋል። የብልጽግና አመራሮች በዞኑ የለም ስትሉት የነበረውን ታጣቂ አሁን የት አገኛችሁት ለሚለው ግን ግልጽ ምላሽ አላስቀመጡም። ፕሬዚዳንት ሙስጦፌ መሐመድ የኦጋዴን ብልጽግና ነፃነት ግንባር በሰሜን ኃይሎች እየተደግፍ ነው ማለት ከሰሱ። የብልጽግናው የሶማሌ ክልል ፕሬዚዳንት የሆኑት ኦብነግ ጫካ እንገባለን የሚለው ሌሎች ሀገራትና ሌሎች ቡድኖች በተለይም በሰሜን ኢትዮጵያ ኃይሎች እየበረታቱት ነው ማለት ከሰዋል። አቶ ሙስጦፌ መሐመድ በሶማሌ ክልል የመገንጠል ስሜት ቀርተዋል ማለትም ይናገራሉ። በአገዛዛቸውና በአስተዳራቸው ከፍተኛ ማህበራዊ ቅሬታና ፖለቲካዊ ቅሬታዎች የሰነፈነበት ሶማሌ ክልል የሚመሩት ሙስጦፌ መሐመድ የሰሜንና የውጭ ኃይሎች አሁንም የውጊያ ሀሳብ አላቸው በክልላችን ሲሉ የመገንጠል ጥያቄ ግን የለም ይላሉ። ከዚህ በፊት እሳቸውን ጨምሮ በርካቱ ሲያንቀሳቅሱት የነበረውን የኦጋዴን ብሔራዊ ነፃነት ግንባር ሀሳብና የመገንጠል ጉዳዮችም አሁን ከብልጽግና ሹመት ከተቀበሉና በክልሉ ፕሬዚዳንት ከሆኑ በኋላ የለም በማለት የሚናገሩት ሙስጦፌ መሐመድ በሶማሌ ክልል ያለው የመገንጠል ስሜት ቀርቷል ማለት ይቻላል ሲሉ ተናግሯ። ኦብነግ ጫቃ እንገባለን የሚለው ሌሎች ሀገራትና ሌሎች ቡድኖች በተለይም በሰሜን ኢትዮጵያ ኃይሎች እያበረታቱ ነው ብያምናለሁ የሚሉት የሶማሌ ክልል ርዕሰ መስተዳድሩ አሁን ላይ ያለው ችግር በሙሉ በሶማሌ ክልል ከኢትዮጵያ የተለየ አይደለም ግን ይላሉ። አቶ ሙስጦፌ ከሰሞኑ በኬንያ ተገኝተው የሶማሌ ማህበረሰብ ተወካዮች፣ እንዲሁም ኬንያ ከሶማሌ ጋር ከምትዋሰንበት ጋሪሳ ካውንቲ ባለስልጣናት ጋር ውይይት አድርገዋልም ተብሏ እኒሁ ባለስልጣን ታዲያ በኬንያ ቆይታቸው ከቢቢሲ ጋር ባደረጉት ቃለመጠየቅ ማንኛውም የኢትዮጵያ ጠላት ሀገራት ውስጥ የሚካሄደው ጦርነት ለማበረታታት እየሞከሩ እንደሆነ ህዝቡም ለመቀስቀስ እቅድ እንዳላቸው እናውቃለን። ስለዚህ የትኛውንም ተቃዋሚ ቡድን ይጠቀማል ሲሉ ተደምጠዋል። የሶማሌ ክልል ውስጥ ኦብነግ ወደ ጫካ እንዲገባ የሚያስገድድ ነገር የለም የሚሉት ሙስጦፌ የሚያስጨንቅ ነገር አይደለም ግን ከመጣ እንዴት እንደምናስተናግደው እናውቃለን በማለት ለጦርነት መዘጋጀታቸውንም አውጇዋል። ሙስጦፌ የጦርነቱ ጉዳይ በፍጹም የሚያሳስበን ነገር አይደለም ካሉ በኋላ ህዝቡ ይህን እየፈቀደ አይደለም በማለት ደግሞ በህዝባቸው ለመመካት ሲናገሩ ተደምጠዋል። በእርግጥ አንድ ግለሰብ ትክክለኛ ያልሆነ ሀሳብ ይዞ ከግብፅ ወይም ከሌላ ሀገር ድጋፍ አግኝቶ ሊሆን ይችላል፣ ግን እኔ የመጣሁበት ህዝብ እንደዚህ አይነት ነገር አይቀበልም ሲ ይናገራሉ። ሙስጦፌ መሐመድ ኢህአዴግን መንግስት ሲቃወሙ እሳቸውን ጨምሮ ከግብፅ ድጋፍ ይደረግላቸዋል፣ የሶማሌን ህዝብ ትክክለኛ ጥያቄ አይወክሉም፣ የውጭ ጠላት ኃይሎች ፈረሶች ናቸው የሚል ኢህአዴግ አገዛዝ ሲሆነጅላቸው በሰአቱ እኛ ብቸኛ የሶማሌ ህዝብ በነጻነት የምንታገልና ና ንጹሀን ታጋዮች ነን ሲሉ የነበሩ ሲሆን አሁን ደግሞ ኦብነግና አጋሮቹ አሁን ላይ በሳቸው አስር ባህር ላይ የሚያነሱትን ቅሬታና ሊወስዱ ያሰቧቸው እርምጃዎችን ሙሉ የውጭ ኃይሎች ያሉባቸውም የሰሜን ኃይሎች የሚያስተባብሯቸው ማለት ምላሽ ሰጡ። የተደመጡትም ሙስጦፌ ታዲያ በሶማሌ ክልል የመገንጠል ስሜት ቀርቷል ማለታቸው ዋነኛ አነጋጋሪ ጉዳይ ሆኗል። እኔ ከመጣው በኋላ የሶማሌ ህዝብ ድሮ የነበሩት ስሜቶች እየተቀረፉ በኢትዮጵያዊነቱ እያመነ ነው ብለዋል። በኢትዮጵያዊነቱ ሲያምን ደግሞ የስሙላ ሳይሆን ከኢትዮጵያዊነት እጠቀማለሁ፣ ሰላም አለኝ፣ ልማት እየመጣልኝ ነው፣ ውክልና እየተሻሻለ ነው፣ የአገር ባለቤትነት እየተረጋገጠ ነው የሚል ነው ይላሉ። ሙስጦፊ ይህንን በማድረግ ሂደት ታዲያ ለሶማሌ ህዝብ ምን አይነት አስተራር ዘርግተው ነው ይህ ሀሳብ የመጣው? አሁን ላይ የሶማሌ ህዝብም ሆነ ፖለቲከኞች በኢትዮጵያ አይነታችን እናምናለን ያሉት እሳቸው ከመጡ በኋላ ከሆነ እሳቸው ለሶማሌ ህዝብ የዘረጉት አስተራር፣ ያሰፈኑት ዲሞክራሲ፣ ያቀረቡት ልማት እንዲሁም የዘረጉት መሰረተ ልማት ምንድን የሚለውን ግን አላብራሩም። የሚሰሯቸው ስራዎች በሙሰኞችና በሙሰኞች በዙሪያቸው ባሉ ቤተሰቦቻቸው መዝብረዋል የሚባሉት ሙስጦፊ ማመድ ከጠቅላይ ሚኒስትር አብይ አህመድ አስተራር ጋር ተመሳይነትና ተቀራራቢነት ያለውን የዝርፊያና አፍ አፍን የመግዛት ስልታቸውን አስፍነዋል ተብሏል። አስቀድሞ ከአብይ አህመድ ጋር በአስመራ ውይይትና ስምምነት ፈርመናል የሚሉት የኦብነግ መሪዎች ግን ከሁለት ተከፍለው አንድ ቡድን ውጊያ ጀምራለሁ ሲል፣ አንዱ ደግሞ በሙስጦፌ የመሐመድ ተወክሎና እገዛ ተደርጎለት ጽፈት ቤቱን ተቆጣጥሮ ቀጥሏል የሚሉ መረጃዎች ከወጡ ሰነባብተዋል። በአሁኑ ሰዓት ታዲያ በሶማሌ ክልል ያለው ሁኔታ በተመለከተ ንግግርና መግለጫ የሚሰጡት ሙስጦፌ መሐመድ አሁን ላይ የመገንጠል ጥያቄ ቀርተዋል ቢሉም ወደ ጫካ ገብቶ ግን ከሌሎች ሀገራትና ኃይሎች ጋር ሆኖ ለው ሊወጋን የተዘጋጀው ኦብነግ ሀሳቡ ምንድነው የሚለውን ግን ሲያብራሩ አልተደመጡም። ጅቡቲ ኢትዮጵያ ዓለም አቀፍ ስምምነቶችን እየጣሰች ነው አለች። የኢትዮ ጅቡቲ ባቡር ትራንስፖርት ኩባንያ ዓለም አቀፍ ስምምነቶችን እንዲያከብር የጅቡቲ መንግስት በግልጽ ጠይቋል። የኢትዮ ጅቡቲ ባቡር ትራንስፖርት ኩባንያ ዓለም አቀፍ ስምምነቶችን እንዲያከብር የተጠየቀው የብልጽግና መንግስት ዓለም አቀፉ ህግ በዚህ በባህር ትራንስፖርት ላይ ሙስናና ዝርፊያን፣ የባለስልጣናትን ውንብድና ለማስቀረት ያለመን ህግን ተላልፎ አዲስ ህግና አዲስ ስምምነት ለመፈረም የጠየቀውን የኢትዮጵያን አገዛዝ በተመለከተ ባቀረበችው ጥያቄ ነው የጅቡቲ ወደ ባለስልጣን እንዳስታወቁት ታዲያም የኢትዮ ጅቡቲ ምድር ባቡር ትራንስፖርት አክሲዮን ማህበር የባቡር መሰረተ ልማትና አገልግሎት አሰጣጥ ሂደት ላይ እንዲለይ ጠይቋል። ሪፖርተር ተመልክቸዋለሁ ያለው የጅቡቲ ወደብና ነጻ ዞን ባለስልጣን ለኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር በጻፈው ደብዳቤ ኩባንያው በጭነት ማስተላለፍና በጉምሩክ ክሊራንስ ላይ እያደረገ ያለው እንቅስቃሴ አሳስቦኛል ብሏን ብሏል። ኩባንያው የኢትዮጵያና የጅቡቲ የጋራ ንብረት በመሆኑ ነጻ፣ ግልጽና ከአድሎ የጸዳ የጭነት አገልግሎት እንዲሰጥም ይጠበቅበታል ነው የተባለው። የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር ከአንድ ወር በፊት ለጭነት አስተላላፊ ድርጅቶች እስከ ሰኔ ወር 2017 ዓም ድረስ ተፈጻሚ የሚሆን ውል እንዲፈርሙ ጠይቋቸዋል የተባለው አስተላላፊዎች ውሉም በፍጥነት እንዲፈርሙ ጠይቆ የጭነት አገልግሎት የሚሰጠው ውል ለገቡት ብቻ ሊሆን እንደሚችል አስጠንቆ ነበር ተብሏ። በዚህም ምክንያት የጅቡቲ ወደብና ነጻ ዞን ባለስልጣን የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር ድርጊቱ የዓለም የባቡር ትራንስፖርት ህብረት ስምምነትን ጨምሮ ሌሎች ዓለም አቀፍ ስምምነቶችን የሚጥስ ነው ሲል የኩባንያውን እንቅስቃሴ ተቃውሟል። በቀድሞው በሙስናና በዘረፋ በሚታሙት የአዲስ አበባ ከንቲባ በነበሩት ታከለ ኡማ የሚመራው የኢትዮ ጅቡቲ ባቡር ትራንስፖርት አገልግሎት ይህ አዲስ ለዘረፋ የሚያመቻቸውን ስርዓት ሊዘረጋ እየተንቀሳቀሰ ነው ያለው የጅቡቲ መንግስት ድርጊቱ ታዲያ የባቡር መሰረተ ልማትና የትራንስፖርት አገልግሎት እንዲነጣጠሉ፣ አገልግሎቶች ነጻና ከአድሎ ነጻ በሆነ መንገድ እንዲፈጸሙ ተብሎ የተቀመጠ ዓለም አቀፍ መስፈርትን የሚቃረን መሆኑ በኢትዮ ጅቡቲ ወደቦችና ነጻ ዞን ባለስልጣን ሊቀመንበር አቡበከር አማር ሀዲ ተፈርመው ለኩባንያ የተላከው ደብዳቤ በግልጽ አስፍሯል። የባቡር ትራንስፖርት ኩባንያዎች ከጉምሩክ ጉዳዮች ጋር በተያያዙ ስራዎች ላይ ጣልቃ እንዳይገቡ በዓለም አቀፍ የጉምሩክ ድርጅት መመሪያ መደንገጉን የጅቡቲ ወደብና ነጻ ዞን ባለስልጣን አስታውቋል። የጭነት አስተላላፊ ድርጅቶችና የጉምሩክ ደላሎች አስመጪዎችና ላኪዎች ወክለው ጉዳዩን እንዲያስፈጽሙት የሚፈቅድ በመሆኑም የኢትዮ ጅቡቲ ባህር ትራንስፖርት አክሲዮን ማህበር ድርጊቱ እነዚህን ስምምነቶች እንዲከተልም ጠይቋል የተባለው። በአክሱም ከተማ ለእስር የተዳረጉ የቲቪኤስ ቴሌቪዥን የቀረጻ ባለሙያዎች እንዲፈቱ ተጠየቀ። የሚዲያ ባለሙያዎቹ በአክሱም ከተማ አስተዳደር ከታሰሩ ዛሬ ሁለተኛ ቀን ሆኗቸዋል ተብሏል። የትግራይ ክልል ጋዜጠኞች ማህበር በአክሱም ከተማ ለቀረጻ የተጓዙ ሁለት የትግራይ ብሮድካስት ሰርቪስ ወይም ቲቪኤስ ቴሌቪዥን የካሜራ ባለሙያዎች በከተማዋ ለእስር መዳረጋቸውን ጠቁሞ በአፋጣኝ ይለቀቁ ሲል ጥሪ አቅርቧል። በትግረኛ ቋንቋ የሚተላለፈው ቴሌቪዥን ጣቢያ ሁለት የካሜራ ባለሙያዎቹ በአክሱም ከተማ ስላለው የመልካም አስተዳደር ችግር ለመዘገብ ወደ ከተማ መግባት ማጣታቸውና ወዲያውኑ ለእስር መዳረጋቸውን አስታውቋል። ማህበሩ ትላንት ሰኔ አንድ ቀን 2017 ዓ ም ባወጣው መግለጫ ጋዜጠኞቹ መረጃ ለማግኘት በነፃነት የመንቀሳቀስ መብት አላቸው ሲል በማስታወቂ የቀረጻ ባለሙያዎቹ እስር ይህን መብት የሚጋፋ ነው ሲል ገልጿል። የቀረፃ ባለሙያዎቹ እስርን የኮንነው ማህበሩ የሚመለከታቸው በየደረጃው ያሉ የክልልና የጸጥታ የመንግስት አካላት የካሜራ ባለሙያዎች እንዲፈቱ ሊሰሩ ይገባል ሲል አሳስቧል። የሚዲያ ባለሙያዎቹ ማሰር ወትሮን ቢሆን ምንም መሰረት ባልያዘውና ጠባብ የሆነው የክልሉ የዲሞክራ ዲሞክራሲ ምህዳር አደጋ ላይ የሚጥል ነው ሲል አስጠንቋል የመገናኛ ብዙሃን የትግራይ ክልልን የዲሞክራሲ ምህዳር ለማስፋት የበኩላቸው እንዲወጡ የደህንነት ከለላ እንዲሰጣቸው ይገባል ሚል፣ ማህበሩ በክልሉ ሀሳብ በነጻነት የመግለጽ መብት ለማፈን የሚንቀሳቀሱ አካላት መንግስት አስፈላጊውን ማጣራት በማድረግ እርምጃ እንዲወስድባቸውም ጠይቋል የተባለው በሎስ አንጀለስ በተነሳው ተቃውሞ የጸጥታ ኃይሎች አስለቃሽ ጭስ ሲተኩሱ ተሽከርካሪዎች ተቃጠሉ። የፕሬዚዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ያለው እርምጃ ተከትሎ በአሜሪካ ሎስ አንጀለስ ከተማ ሰልፍ በወጡ ተቃዋሚዎች ላይ የጸጥታ ኃይሎች አስለቃሽ ጭስና የፕላስቲክ ጥይት ሲተኩስ ታይተዋል። ተቃውሞ ከጀመረ ሶስተኛ ቀናቸውን ያስቆጠሩት ሰልፈኞቹ ከተማዋ ፖሊስና ትራምፕ ካሰማራቸው ወታደሮች ጋር በግልጽ ተፋጠዋል። ወታደሮቹ ከአርብ ልጅ ጀምሮ ተቃውሞ የወጡትን ሰልፈኞች ወደኋላ ሲግፋቸው ተስተውሏል። የሀገር ውስጥ ደህንነት መለያ ያላቸው የጸጥታ ኃይሎች ደግሞ አስለቃሽ ጭስ የሚያቃጠል ፈሳሽ ወይም ደግሞ ፔፐር ስፕሬ እና ሌሎች ገዳይ ያልሆኑ መሳሪያዎች በሰልፈኞች ላይ ተኩሰዋል ይላል ቢቢሲም። ሰልፈኞቹ የከተማዋ ማዕከላዊ ክፍል የሚያቋርጠውን ዋነኛ መንገድ የዘጉ ሲሆን ይህም የተሽከርካሪ ፍሰትን ዘግተዋል። በርካታ ሰዎች መንገዱ መሻገሪያዎች እንዲሁም በመንገዱ መግቢያና መውጫ ላይ ተሰብስቦ ታይተዋል። የከተማዋ ፖሊስ በኤክስ ገጽ በወጣው መረጃ የካሊፎርኒያ የፍጥነት መንገድ ተቆጣጣሪ መኮንኖች ሰልፈኞቹ ከመንገዱ ላይ ለመበተን መንቀሳቀሳቸውን አስታውቋል። በተቃዋሚዎቹ በተዘጋው መንገድ ላይ የነበረው ዘጋቢ ከቢቢሲ ጋር ቆይታ ባደረገበት ሰዓት ከኋላው የጸጥታ ኃይሎች ሰልፈኞችን ለመበተን የሚጠቀሙት ገዳይ ያልሆኑ ፈንጂዎችና የሄሊኮፍተር የሄሊኮፕተር ድምፅ ይሰማ ነበር። ይላም ቢቢሲ ከሰዓታት በኋላ ፖሊስ ሰልፈኞቹን በመበተን መንገዱ እንደገና እንዲከፈት ማድረጉን ማስታውቋል። መንገዱን ለመክፈት በተደረገው እንቅስቃሴ የታሰሩ ሰዎች ምራቸውን የካሊፎርኒያ የፍጥነት መንገድ ተቆጣጣሪ በኤክስ ገጹም ገልጿል። የተለያዩ የከተማ ጎዳናዎች፣ ሰልፈኞች የሚያቀጣጥሏቸው ርችቶችና የጸጥታ ኃይሎች የሚጠቀሙት መሳሪያ ድምፆች ሲያስተጋቡ ብለዋል። በአንድ የከተማ ክፍል ንብረትነታቸው ዌይሞ የተባለ የትራንስፖርት ኩባንያ የሆኑና ሰው አልባ የኤሌክትሪክ ተሽከርካሪዎች ተቃጥለው ታይተዋል። ተሽከርካሪዎቹ በቃጠሉ ሙሉ ለሙሉ ወድመዋልም። በዚህም የተነሳ የታክሲ አገልግሎት አቅራቢው ዌይሞ በሎስ አንጀለስ ዳውንታውን የሚሰጠውን አገልግሎት አቋርጧል። ፕሬዚዳንት ዶናልድ ትራምፕ ትሩዝ በተሰኘው ማህበራዊ ሚዲያ ገጻቸው ባሰፈሩ ጽሁፍ ሰልፈኞቹ የተከፈላቸው አማጽያን በማለት ጠርተዋቸዋል። ነገር ግን ፕሬዚዳንቱ ለዚህ ወንጀላቸው ማስረጃ አላቀረቡም። የሎስ አንጀለስ ፖሊስ በበኩሉ ተቃዋሚ ነዋሪዎቹ የዳውንታውን አካባቢን በአፋጣኝ ለቀው እንዲወጡ አሳስቧል። ነዋሪዎቹና ነጋዴዎቹ እንዲሁም ጎብኚዎቹ ማንኛውም የወንጀል እንቅስቃሴ እንዲጠነቀቁና ሪፖርት እንዲያደርጉም አሳስቧል። የፖሊስ አባላት በተለያዩ አካባቢዎች የተሰበሰቡ ሰዎች ለመበተን እየተንቀሳቀሱ መሆናቸውንም ፖሊስ በግልጽ ነው ያስታወቀው። የከተማ ፖሊስ በግስ ገጹ በሰፈረው ማስጠንቂያ ዳውንታውን ሎስ አንጀለስ የከተማዋ ፖሊስ በኤክስ ገጹ ባሰፈረው ማስጠንቀቂያ ዳውንታውን ሎስ አንጀለስ ህገወጥ ስብስብ ተብሎ ተወግጇል። በአስቸኳይ የዳውንታውን አካባቢ ለቃችሁ እንድትወጡ ብሏል። የትራምፕ አስተዳደር በሎስ አንጀለስ የተነሳው ተቃውሞ ለመቆጣጠር እየሞከረ ያለበት መንገድ ከዲሞክራቶች ትችት ገጥሞታል። የሎስ አንጀለስ ከተማ ከንቲባ ካረንባስ በሰጡት ጋዜጣዊ መግለጫ አሁን በሎስ አንጀለስ እያየን ያለነው ቀውስ በአስተዳደሩ የተቀሰቀሰ ነው ብለዋል። የአስተዳደሩ እርምጃዎች ፍርሃትና ድንጋጤ መፍጠሩን ተናግረዋል። የፌዴራል ወታደሮች ሰዎች ማሰማራት አደገኛ እርምጃ እንደሆነ የገለጹት ከንቲባዋ የሎስ አንጀልስ ሰዎች እንዲያውቁት የሚፈልገው ለሁሉም አንጀሎኖች እንደምንቆም ነው፣ የተወለዳችሁት የትም ቢሆን ሲሉ ተደምጠዋል። የተወደዳችሁና የተከበራችሁ የቲዩንስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ይመኛለሁ።